ዳጉላው ነ ወንድማችን ዳጉላው በጣም የምንወድ የምናከብር ጠበቃና የሕግ አማካሪ እንደሆንክ አውቃለሁ። በቲክቶክ ላይ ማለት ነው። ምናልባት በአካል የሚያውቁ ደግሞ ስላንተ በይበልጥ ልመሰክሩልህ ይችላሉ። እዚህ ጋር አንተ አንድ ነገር አንስተሃል። አንደኛ ምናልባት የመረጃ ክፍተት ይኖራል ብዬ ነው የማስበው። ሁለተኛውን ፋክት ግን ትክክል ነው ብዬ ነው የማስበው። የመጀመሪያው ፋክት በቪዲዮ ላይ መጀመሪያ በቪዲዮ ላይ ኢንትሮ ላይ የተጠቀምከው ቪዲዮ ትክክል አይደለም። ሁኔታው የተከሰተው በደቡብ ኢትዮጵያ በወላይታ ዞን ከወኮይሻ ተብሎ በሚታወቅ አካባቢ ነው ግለሰቡ በሌሎች ሰዎች ላይ ሟርትና ድግምት ለመስራት ብሎ ሲሄድ አንጀቱን ሊቀብር ስል እጅ ከፍንጅ ተያዘ። እጅ ከፍንጅ ህብረሰቡ ያዘ። ህብረሰቡ ይዞ ወደ ህግ አካል አቅርቦ እንግዲህ ከኋላ በርካታ ሰዎች በቪዲዮ ላይም እንደሚታዩ በርካታ ሰዎች እየዘመሩ በስፕሪቹዋል እየዘመሩ ኖርማሊ ሰውየ ለፖሊስ ቁጥጥር ስር እንዲውል ነው የተደረገው። ለሌሎችም ማስተማሪያ የሆን ዘንድ ነው በአደባባይ ሲያዞሩት የነበሩት። ፋክቱ ይሄ ነው እንጂ ሰውየው የልጁን ልጁን ሲደፍር የተያዘውን ሰው ብልት ቆርጦ ነው ተብሎ በሶሻል ሚዲያ ሲወራ የነበረው ሐሰት እንደሆነ ከብዙ ሚዲያዎች የሰማክ ይመስለኛል። ከብዙ ሚዲያዎች ሰምታል። ስለዚህ መረጃው ይሄኛው ሐሰት ነው። ኖርማሊ ዋነኛው ምክንያት ከላይ ነው በጠቀስኩት መሰረት ነው እንጂ ሰውየ የሰውን ብልት ቆርጦ በእጁ ይዞ አይደለም ሲዞር የነበረው እዚጋ፣ የተሳሳተ መረጃ ለተከታዮች እንዳስታስተላለፍ በሚል ነው ወደ ሁለተኛው ፋክት ደግሞ ስንመለስ እኛ አሁን የምንከተለው ሲቪል ላው ኮንቲኔንታል ላው ነው፣ ኢትዮጵያን ጭምር የምትከተለው። ከዛ በፊት በነበረው በተለይም ከክርስቶስ ልደት በፊት በነበረው ስርዓት ኪንግ ሀሙራቢን እና ወይንም ደግሞ ዘ ኦሪት ኦሪታውያን፣ በመጽሐፍ ቅዱስ በኦሪት ሕግ ነበረ ሰዎች የሚመሩት አይንን ላጠፋ አይንን ማጥፋት እግርን ለሰበረ እግርን መስበር፣ ሰውን የገደለ ገሎ መመለስ። እንዲሁም የትኛውም አካል የትኛውም ብልት አካል ሊሆን ይችላል የሰውነት ክፍል ሊሆን ይችላል የቆረጠ በዛው መልክ ደግሞ በበቀል መልክ ይመለስለታል ነው ስለዚህ ተመሳሳይ ድርጊት ነው የሚፈጸመው። ኤ ቱ ኤ ኖዝ ቱ ኖዝ ሌላ እያለ የኪንግ አሙራቢ ላይ በፊት እንግዲህ የተማራችሁ በጁሪስፕሩደንሽ ላይ የተማራችሁ በጁሪስፕሩደንሺያል ላው ላይ የተማራችሁ ካላችሁ ልታስታውሱ ትችላላችሁ። ኤ ቱ ኤ አይን ለዓይን አፍንጫ ለአፍንጫ፣ ጥርስ ለጥርስ እያንዳንዱ በቀል ነበረ የሲካሄድ የነበረው እና ነገር ግን ሞደርን ላው ከመጣ ወዲህ ሞደርን ላው በለው ዓለም በተለይ እንግሊዝ በተለይ አውሮፓውያን ሞር ህጎችን ሞደርናይዝ እያደረጉ የቅጣት ሁኔታዎችንም እያንዳንዱን ሞዲፋይ እያደረጉ በመጡ ቁጥር አሁን ላይ እንግዲህ መተን አሁን ባለንበት ዘመን ላይ ደርሰናል። በአሁኑ ሰዓት በቀል ወንጀል ነው። በቀል ሰው መበቀል ሰዎቹን ወደ ህግ ፊት ማቅረብ ነው። ራስን መከላከል ምናምን ይቻላል። በህግ የተፈቀደ ራስን የመከላከል መብት አለ። እነኚህ የሚፈቀዱ ናቸው። ነገር ግን ሰዎቹ ይህንን ገለ እክልን ገሏልና ይህንን ደምን በደም እንዲሁም ደግሞ ያን ያደረገው ልክ እንደ ኦሪታውያን አሳስብ በማራመድ በአሁኑ ሰዓት በቀል በዚሁ በኢፌዴሪ ወንጀል ህግም በጣም ወንጀል እንደሆነና ኢጥፍ ድርብ እንደሚያስቀጣ ነው። ያኛው ሊቀጣ ከሚችለው በላይ ያ ሰውን ሊያጠፋ ይችላል፣ ሊገልብ ይችላል፣ ሌላም ሰው የተለያዩ ነገር ሊያደርግ ይችላል። ሶሪቱ ዩዚንግ ሊገል ይችላል። ምለ ማለት ኖርማሊ ሰው በተለያዩ መንገድ የሰው ህይወት ወይም ደግሞ አካልም ቢሆን ጉዳት ላይ እንዲደርስ ይችላል። ስለዚህ ያንን ደግሞ በዛው መልክ አድርጌ እመልሳለሁ ማለት በአሁኑ ሰዓት የህፃንነት ጫዋታ ነው። ህፃናት ቢሆን እንደዚህ አይነት ነገሮችም አያደርጉም። እና ኤኒዌይስ ግን በአሁኑ ሰዓት ኢትዮጵያም ሆነ ሌሎች ሀገራትም የሚከተሉት ይህን ነው። ሰውን የደፈረ እንዲ ያደርግ የሚል የለም። አስገድዶ መድፈርን ወንጀል ነው፣ በወንጀል ህግ ላይ ተተነገጓሉ፣ ሌሎች ህጎች ላይ ተተነገጓሉ፣ ወንጀል ነው በፍጹም አይፈቀድም። ነገር ግን ከዚህ ጋርም ተያይዘው የሚነሱ እሺዎች አሉ። ምንድ መንግስት በጣም ላልቷል። በደፋሪዎች ላይ የሚወስደው ቅጣት እጅግ በጣም አነስተኛ ነው። ስለዚህ ይህ ወንጀል ህግ በዚህ ዙሪያ ላይ የያዘው ድንጋጌዎች መሻሻል አለባቸው ተብሎ ተገቢ የሆነ አርጊሜንቴሽን ያቀርቡ አሉ። እነዚህ አክሰፕታንስ አላቸው፣ ተቀባይነት አለ ብዬ ነው እኔም የዛው አካል ነው። ምክንያቱም ህጎቹ ለምሳሌ ቅጣቶቹ በጨመሩ ባነሱ ቁጥር ወንጀለኞቹ እየጨመሩ ሊሄዱ ይችላሉ። ግን አሁን ለምሳሌ እንደኛ ህጎች የትራፊክ ህግ አይደለም። ትራፊክ ህግ ለምሳሌ ቅጣቶቹ በበዙ ቁጥር ኮራፕሽን እየጨመረ ነው የሚሄደው። በጣም ይህ ሌላ ጊዜ ሌላ ቪዲዮ እሰራለሁ። ቅጣቶቹ በጨመሩ ቁጥር ኮራፕሽን በዛው ልክ ነው፣ ምክንያቱም ያን ያክል ገንዘብ ከሚከፍል ብለው በቀላሉ በኮራፕሽን ነው የሚከላከለው ነው። ስለዚህ ይሄ የወንጀል በተለይም የአስገድዶ መድፈር ደግሞ ወንጀል በፍጹም በጣም በሴቶችና እንዲሁም በወንዶችም ሆነ በአሁኑ ጊዜ በከፍተኛ ሞራል ቀውስ የሚያስከትልና እጅግ በጣም አደገኛ ስለሆነ መንግስት፣ ኖርማሊ ህግ አውጪ አካላት በዚህ ጉዳይ ላይ ሪኮንሲደር በማድረግ ህጎችን ማሻሻል ወይ ድንጋጌዎችን፣ የቅጣት ጣሪያዎቹን ከፍ በማድረግ በእርግጥ እንደ ክብደታቸው በክብድ በእንደ የክብደታቸውን ልክ መቀጣት አለባቸው እንጂ 15፣ 10 ዓመት 8 ዓመት 7፣ 5 ዓመት ብቻ የሚቀጣ ከሆነ ነገ ላይ ደግሞ በተለይ ሴቶቻችን ላይ እንዲሁም ደግሞ አሁን ደግሞ በጊዜ አመጣሽ በወንዶች ወንዶችም ላይ ተመሳሳይ እጅግ በጣም አስከፊ የሆነ ነገሮች ሊደርሱ ይችላሉ። እና ዳጉላው ያነሳው ፖይንት የሁለተኛውን አክሰፕት አደርጋለሁ። የመጀመሪያው ግን ቪዲዮን አሶሺያት አድርግ ቪዲዮን አገናኝተ የሰራህበት ሲስተም አካሄድ ትክክል አይደለም። ይህንን ኖርማሊ ይቅርታ ትጠይቃለ ብዬ ተስፋ አደርጋለሁ። መልካም ቆይታ። ቪዲዮ ላይክ እና ሼር በማድረግ ማናቸውም የተሰማቸውን አስተያየት በማስቀመጥ እንዲሁም የተለያዩ የህግ ምክሮች ካላችሁ በዚሁ በስክሪን ላይ ባስቀመጥኩት ስልክ ቁጥር ላይ በመደወል መረጃዎችን እንድታገኙ እንዲሁም ምክሮች እንድታገኙ ይሁን ያልኩኝ ጀርቆ ይውልህ እንዳለው አመሰግናለሁ።